የሀገራችን እግር ኳስ በግንባር ቀደምትነት ሲነሳ እንዲሁም ደግሞ አትሌቲክሱ ሲነሳ ሁሌም ስሙ አብሮ የሚነሳ አንድ ድንቅ አርቲስት አለም እሱም ቴዲ አፍሮ ነው። ብሔራዊ ቡድናችን ጨዋታ ሲያደርግ ዋሊያ ዋሊያ እንዲሁም ደግሞ ለአትሌቱ ኃይሌ ገብረ ስላሴና ለቀነኒሳ በቀለም የዘፈናቸው ሙዚቃዎች ሁሌም በስፖርት ቤተሰቡና ከስፖርት ውጭ ባለው የሀገራችን ዜጎች ሲደመጡና ሁሌም ሲ ዘመሩ እየሚኖሩ ድንቅ ስራዎችን ሰርቶ ማለፍ ችሏል። ሰላም ጤና ይስጥልኝ እንደምን አላችሁ ውዴ ልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንደትሆኑ እየጋበዝኩኝ አርቲስት ቴዲ አፍሮ የተወለደው ሐምሌ ሰባት ቀን በአዲስ አበባ ኳስ ሜዳ በተባለ ሰፈር ነው። ወላጆቹ ለኪነ ጥበብ ቅርብ ያላቸው ባለሙያዎች ነበሩ። አባቱ አቶ ካሳሁን ግርማሞ እናቱ ደግሞ ወይዘሮ ነው ጥልዬ። አቶ ካሳሁን ግርማሞ ታዋቂ ጋዜጠኛ፣ የዘፈን ግጥም ደራሲና የመድረክ መሪ የነበሩ ናቸው። ሙዚቃ ሕይወት የተሰኘ ዘፈኑን መታሰቢያ አድርጎ ሰርቶላቸዋል። እናቱ ወይዘሮ ጥልዬ ደግሞ ፕሮፌሽናል ዳንሰኛ ናቸው። በሙሉ ስሙ ቴዎድሮስ ካሳሁን ግርማሞ ተብሎ ቢጠራም የሚታወቀው ቴዲ አፍሮ በተሰኘው የመድረክ ስሙ ነው። ይህም ስያሜ ከአፍሮ ሳውንድ የሙዚቃ ባንድ ጋር በነበረው ተሞክሮ አግኝቶለታል። በሙዚቃ ሙያው ከ20 ዓመት በላይ ልምድ ያለው ከድምፃዊነቱ በተጨማሪ የዘፈን ግጥምና የዜማ ደራሲ፣ ገጣሚ፣ ታሪክ አዋቂ፣ በጎ አድራጊና የሰብአዊ መብት ተሟጋችም ነው። ወደ ሙዚቃው የገባው የአስራ ሁለተኛ ክፍል ትምህርቱን እንዳጠናቀቀ ሲሆን በልጅነቱ የሕክምና ዶክተር የመሆን ፍላጎት ነበሩ። ከሙዚቃ መሳሪያዎች ኪቦርድ ከመጫወቱም በላይ የተለያዩ አኩስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ላይ ባንዶችን አጅቦ የመስራት ልዩ ተስጧለው በአልበሞቹ ከፍተኛ ሽያጭ በማስመዝገብ በመላው ዓለም በርካታ ኮንሰርቶችን በመስራት በሀገር ውስጥም ከሚሰራቸው ኮንሰርቶች ከፍተኛ ተጠቃሚ በማግኘት እንዲሁም በሙዚቃ ኢንዱስትሪው ከፍተኛ ተከፋይ በመሆን ግንባር ቀደም ተጠቃሽ መሆን የቻለ ሰው ነው። ትላልቅ ዓለም አቀፍ ሚዲያዎች የአፍሪካ ሬጌ ሙዚቃ ንጉሥ እያሉ እያሞካሹታል። በእንግሊዙ ቢቢሲ፣ በቻይናው ሲሲቲቪ፣ በአሜሪካ ዋሽንግተን ፖስት በሙዚቃ ስኬት ላይ ሰፋ ያለ ዘገባዎችን ሰርተውለታል። በአፍሪካ በተለይም በምስራቅ አፍሪካ ተጽዕኖ ፈጣሪነትና በሬጌ ሙዚቃ ስልት ምርጥ ስራዎች ካላቸው ሙዚቀኞች ተርታ መሰለፍ የቻለ ደንቅ አርቲስት ነው። ከፊልም ባለሙያና ጻፊ ተዋናይ አመለሰጥ ሙቼ ጋር ትዳር ከመሰረተ አመታት ተቆጥሯል። በዚህም ትዳራቸው አራት ልጆችን ማፍራት ችለዋል። ከትዳር አጋሩ አመለሰት ሙቺ ለመጀመሪያ ጊዜ የተዋወቁት የሜካፕ አርቲስቱ ሁና በሰራችበት አጋጣሚ ሲሆን ከጋብቻ በፊትም ያስረላት የቃል ኪዳን ቀለበት ከ750 ሺህ ብር እንደሚያወጣ ተወስቷል። አመለሰት በወይዘሮ ኢትዮጵያ የቁንጅና ውድድር አሸናፊ የነበረ ሲሆን በአዲስ አድማስ ጋዜጣ ላይም የኮሌጅ ወጎችን በመጻፍ ትታወቃለች። ይፈለጋልና በሌሎች አማርኛ ፊልሞች ላይ በመተወን ልምድ ያላስቱን ስለ ፍቅር የተባለ አስቂኝ ፍቅር ፊልም በመር በመድረስና እና ፕሮዲዩስ ያደረገችን እሷ ነበረች በሙዚቃው ስራዎቹ በተለይም በሰብዊ አንድነትና በፍቅር ዙሪያ አትኩሮ በመስራትም ልዩ ከበሬታ ያተረፈ ሲሆን ለሚሰራቸው ዘፈኖች በሚጽፋቸው ድርሰቶች ከፍተኛ ምርምርና ጥናት እንደሚያደርግ ተወስቶለታል በእያንዳንዱ የሙዚቃ አልበሙ ታሪክ ቀመስና ለተላላቅ ለተላላቀ ሰዎች መታሰቢያ በመሆኑ የሙዚቃ ስራዎቹ እየሰራ ነው ላፄ ኃይለስላሴ ለጃማይካዩ ሬጌ ኮኮቭ ቦን ማርሌ ለታዋቂው አትሌት ኃይለ ገብረስላሴ እና ቀነኒሳ በቀለ ላጼ ምኒልክ የሚጠቀሱ ደንቅ ስራዎች ናቸው። ፍቅር ያሸንፋል በሚለው መርሆም ይታወቃል። ከሙዚቃው ባሻገር የግጥም መጽሐፍ ለህትመት ማብቃትም ችሏል። የሎሬት ጸጋዬ ገብረ መድኅን የልብ አድናቂ ሲሆን የስነ ጽሁፍ ችሎታውን አስተሳሰቢን እየቀየረ እየቀየረናቸው በማለት በአንድ ወቅት ምስክርነቱን ሰጥቶ ነበር። ጥቁር ሰው በሚለው አልበሙ ይህንን አድናቆቱን በሚያረጋግጥ መንገድ በባለቅኔው የግጥም ንባብ በመታጀብ ምርጥ ሙዚቃ እንደሰራ ይታወቃል። በአጠቃላይ ከስምንት በላይ አልበሞችን ካሴት በሲዲ እና በቪዲ እና በሲዲ በመስራት ለገበያ ማቅረብ የቻለም ደንቅ አርቲስት ነው። የመጀመሪያ አልበሙ አቦጊዳ በሚል ርዕስ በ1993 ዓ. ም በናፎም ሪካርደስ የታተመ ነበር። ሁለተኛው አልበም ስራው ደግሞ በ1996 ዓ. ዓ.ም ላይ በቫንጋዲ ፕሮዳክሽን ለገበያ የቀረበው ታሪክ ተሰራ ነው። ታሪክ ተሰራ በኢትዮጵያ የ10000 ሜትር አትሌቶች የቡድን ስራ በማማረክ በአንድ ወቅት ሌሊት ተሰርቶ በማግስቱ በኤፍኤም ሬዲዮ በመለቀቁ ከፍተኛ አድናቆትን ያተረፈ እነጤላ ዘመን በመሆኑ ይታወቃል። በ 1997 ዓመተ ምህረት ላይ ሶስተኛው አልበምን ያስተሰርያል በሚል ርዕስ በናሆም ሪከርድ ለመታተም መብቃት ችሏል። ይህም አልበሙ በጥቂት ወራት ሁለቴ ለመታተም የበቃ ሲሆን፣ ከሚሊዮን ቅጂዎች በላይ ተሰራጭቶ ክብረ ወሰን እንዳስመዘገበም ይገለጻል። በ1998 ዓ.ም ምት ቤስት ኮሌክሽን ናሆም ቮሊዩም 14 ተብሎ በናሆም ሪከርስ አሳታሚነት በተለያዩ ጊዜያት የሰራቸው ነጠላ ዜማዎች ተሰባስበውበት አራተኛው አልበም ለገበያ ማቅረቡ የሚዘነጋ አልነበረም። ሌላው ጥቁር ሰው በሚል በአዲካ ሪካርደስ አሳታሚነት ለገባህ ለገባ የቀረበው አልበሙ ነው። ጥቁር ሰው የሚለው አልበሙ ለአሳታሚው አዲካ ሪካርደስ 4.6 ሚሊዮን ብር መሸጡ በኢትዮጵያ የሙዚቃ ኢንዱስትሪ ሪካርድ ሲሆን ይህም አልበም በመጀመሪያው እትም በቴፕ ካሴት ከ300 ሺህ እንዲሁም በሲዲ ከ500 ሺህ ቅጂዎች መሸጡና ከ15 ሚሊዮን ብር በላይ ገቢ ማስገኘቱን በሙዚቃው ኢንዱስትሪም ክብረ ወሰን ሆኖ የሚመዘገብ መሆኑ ይገለጻል። ጥቁር ሰው ለተባለው ዘፈኑ የሙዚቃ ቪዲዮ ከ500 ሺህ በላይ ውጪ በማድረግ ባለ ሪከርድ መሆን ችሏል። በተለያዩ ጊዜያት በሚወጡ ነጠላ ዜማ ስኬቱ ይታወቃል። ነጠላ ዜማ ሲያወጣ አገር ይንቀጠቀጣል፣ አገር ይቅበጠበጣል፣ አቧራ ይነሳል። ይህ ደግሞ በኢንዱስትሪው ምርጥ ብቃት እንዳለው የሚያረጋግጥ ነው። እንደማስረጃ በተለያዩ ጊዜያት የተለቀቁ ነጠላ ዜማዎችን መጥቀስ ይቻላል። አቦጊዳ ከሚለው አልበም አቦጊዳ፣ ልጅነት፣ አላት ለማን ልማሽ፣ ሞናሊዛ ያስተሰሪያል ከሚባሉ አልበም ያስተሰሪያል፣ በል ስጠኝ፣ ላምባዲና፣ አላምንም የሚታወሱ ናቸው። መንታ፣ ወድጄ ያደርጋል፣ ላሜና፣ ቦራ እና ስድስት የተባሉ ሌሎች አራት ነጠላ ዜማዎች ከፍተኛ ተደማጭነትን በማግኘት እየተሳካላቸው ሲሆኑ ጥቁር ሰው ከመውጣቱ በፊት ደግሞ ሰላም ፍሬናና፣ ለረሳሽ አልቻልኩም፣ አባይ ወዴ፣ አይደነግጥም፣ ልቤና ትዝታ የሚጠቀሱ ስራዎች ነበሩ። በማህበራዊ ሚዲያዎች ከኢትዮጵያ ዝነኛ ሙዚቀኞች የሚስተካከለው የለም። በፌስቡክ ከአንድ ሚሊዮን በላይ ወዳጆች አሉት። በትዊተር ገጹ ከ3000 በላይ ተከታዮች አፍርቷል። በዩቲዩብ እየተጫኑ ከ145000 በላይ የሙዚቃ ቪዲዮዎችና ተያዥ መረጃዎች አሉት። እያንዳንዱ የዩቲዩብ ቪዲዮዎች ከሚሊዮን በላይ ተመልካች ያገኙ ሲሆን ብዙዎቹ የሙዚቃ ቪዲዮዎች፣ የኮንሰርት ትዕይንቶች፣ ቃለ ምልሶችና ሌሎች ጉዳዮች በዩቲዩብ በአማካይ ከ10 እስከ 10000 ተመልካች በየቀኑ ይጎበኘዋል። በ1991 ዓ ም ከያሬድ ሙዚቃ ትምህርት ቤት ከወጡ ሙዚቀኞች ጋር ላስታስ ባንድ አብሮ መስራት ችሏል። ባንዱም በበላይነት በመቆጣጠር በመቆጣጠርና በመምራትም ትልቅ ድርሻና ኃላፊነትም ነበሩ። ከላስታስ በኋላ አቡጊዳ ባንድን ማናጀር ከነበረው ታዋቂው አዲስ ገሰሰ በታዋቂው ዳንኤል ባንድ ከሰሩ ሙዚቀኞች በመቀናጀት ሊመሰርት ችሏል። በዋንነት ተቀማጭ ተቀማጭነታቸውን በአሜሪካ የሆኑ ከአምስት እስከ ስምንት ሙዚቀኞች አባልነት ያሰባሰበ አቡጊዳ ጋርም በኢትዮጵያ በሰሜን አሜሪካ በአውሮፓና በተለያዩ ዓለም ክፍሎች በርካታ ኮንሰርቶችን በመስራት ከፍተኛ ልምድም ማካበት የቻለም ድንቅ አርቲስት ነው በባንዱ የሚሰሩ ሙዚቀኞች አለም አቀፍ ደረጃ ባላቸው የአረጌ ሙዚቃ ባንዶች ከአንጋፋው የኢትዮጵያ ሙዚቀኛ ጋር በመስራት ከፍተኛ ልምድ ያላቸው ናቸው የመጀመሪያ ኮንሰርት የሰራው በ2003 እንደ አውሮፓያን አቆጣጠር ላይ በድርቅ ለተጎዱ ወገኖች ገቢ ማሰባሰቢያ በመስቀል አደባባይ በተዘጋጀበት ወቅት ነበርን። በ2005 እንደ አውሮፓያን አቆጣጠር የኮከብ ማርሌይ 60ኛ ዓመት የለት መታሰቢያ ዓለም አቀፍ ደረጃ ያለውን ኮንሰርት በተዘጋጀበት ወቅት ላይ የተሳተፈው፣ የዝግጅቱ መክፈቻ ሙዚቃ ማቅረብ የቻለው እሱ ነበር። ከሀገር ውጭ በመላው ዓለም በአፍሪካ፣ በአውሮፓ፣ በሰሜን አሜሪካ፣ በአውስትራሊያ እና በመካከለኛው ምስራቅ በመዞር ከአርባ በላይ ትላልቅ ከተሞች ኮንሰርቶችንም ማቅረብ የቻለ ድንቅ የሀገራችን አርቲስት ነው። ጥላውን ገሰሰና ቦምብ ማሬ ተምሳሌቶች ናቸው። በበጎ አድራጎ ስራዎችም ይታወሳል። በድርቅ ለተጎዱ ወገኖች የገቢ ማሰባሰቢያ ኮንሰርት በመስራት ለአበበች ጎበና የህፃናት ማሳደጊያና ለአካል ጉዳተኞች ማህበር የገንዘብ ድጋፍ በመስጠትም የሚታወቅ ድንቅ አርቲስት ነው። በኢትዮጵያ ሙዚቃ ታሪክ በህይወት እያለ መጽሐፍ የተዘጋጀለት ብቸኛው ድምጻዊ ያደርገዋል። የቴዲ አፍሮ ታላቅነት ሚስጢር በሚል ርዕስ የህይወት ታሪኩን የሚዳስስ መጽሐፍ ያዘጋጀው አቤል ዘነበ የተባለ ጸሐፊ ሲሆን አብዮታዊ ሙዚቀኛ ብሎታል። በካናዳ ሀገር በዩንግ ከተማ የትውልድ ተጽዕኖ ፈጣሪና አሪያ ለሆኑ ሰዎች የሚሰጥን ሽልማት የወሰደው አርባኛ ዓመት ልደቱን ባከበረበት ዕለት ነው። በ2016 የኮራ አዋርድ ላይ በምርጥ ዝነኛ ድምፃዊ ሌጀንደሪ አዋርድ ዘርፍ ተጭኖ እንደነበር ይታወቃል። በሁለት ሺ እንደ አውሮፓያን አቆጣጠራችን ላይም ብራዚል ላስተናገደችው ሀያኛው የዓለም ዋንጫ ዘፈን እንዲሰሩ በውድድሩ ዋና ስፖንሰር በኮካኮላ ኩባንያ ከተመረጡ ሙዚቀኞች አንዱ ነበር። የኢትዮጵያ ብቻ ሳይሆን የአፍሪካም በመወከል የሙዚቃ ስራውን ማቅረብ የቻለ ድንቅ አርቲስት ነው። ሁሌም ስራዎቹ ሁሌም በስፖርት ቤተሰቡ እንዲሁም ደግሞ ከስፖርት ውጪ ላሉ የሙዚቃ አድናቂዎቹ እየተሰሙና እየተዘፈኑ እንዲሁም ደግሞ እየተወደሱ የሚቀጥሉ ሁሌም የሚደመጡ ስራዎችን ሰርቶልናል። እናመሰግናለን።